ሁሉም ይህን መልእክት ሼር እንዲታረጉት በአክብሮት በትትና ጠይቃችኋለሁ፣ ማለት ነው። ሰምታችሁ ሀሳባችሁን እንዲሁም ደግሞ ሼር አድርጉት። እውነት ለመናገር ዛሬ ነጭ ነጭ ልናገር መጥቻለሁ፣ ማለት ነው። እንግዲህ ሰሞኑን ሄሉን እያያችኋት ነው ብዬ አስባለሁ። የኔ እናት ትናንትና ደግሞ አሟት ነበር፣ አይታችኋታል ብዬ አስባለሁ ማለት ነው። ልዑል የሚባለው ወንድሜ ሲጀመር ጀምሮ ይህ ልጅ የሚሆንሽ አይደለም፣ እባክሽ ከዚህ ልጅ ላይ ራቂ፣ ተይልንገርሽ ሄሉ፣ በኋላ ላይ ትጎጃለሽ፣ ታልቅሽ፣ ታለቅሻለሽ ብሏታል ነግሯታል እውነት ለመናገርና ከቀለበታቸው ቀን ጀምሮ ነበር እየተናገረ የነበረ፣ ጋር በፊቱ ከእሱ ጋር በመሆኗ ደስ ያላለው፣ ምክንያቱም የሚያውቀው ነገር ስላለ ከጀርባ ገባችሁ አይደለም? አንዳንዴ ምን ልበላችሁ እህቶች ማለት ከልቡ ሳያፈቅራቸው በአፉ ከሚለበልብ ልቦ፣ እንዴት እግዚአብሔር ይጠብቃችሁ። በዚህ አጋጣሚ እውነት ለመናገር ማለት ነው። አሁንም እኔ ይሄ ልጅ እውነት ቢቀርባት በይነኝ፣ ይቅርታ አድርጉልኝና ቢቀርባት አሪፍ ነው ብዬ ነው የማስበው። በቃ መሄድ እንደጀመረ ጥርግ ብሎ ቢሄድ ይሻላታል። ምክንያቱም መቶም ነገ የበለጠ ደግሞ ከዚህ በላይ ትጎዳለች። ሄሉ በይነኝ ሄሉ አፍቃሪ ሴት ናት፣ ልባም ሴት ናት። እውነት ለመናገር ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሰብ ሆኖ አብራችሁ ይላላቸው። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ፣ ሀሳባችሁን እንግዲህ እንድትሰጡ በአክብሮት ጠይቃችኋለሁ። በያላችሁ በት ዓለም ዳርቻ ፈጣሪ ጠብቃችሁ እላለሁኝ። ዛሬም እንግዲህ በሄሉ ነው የመጣሁት እንግዲህ መናገር አልተውም። ምክንያቱም ሁላችንም ነገ እኛም የሚያገኘንን ወይም ደግሞ አናውቅም እና እውነት ሄሉን ታቋታላችሁ። በጣም ልባም ሴትና አፍቃሪ ሴት ናት። እውነት ለመናገር ለሚወዳ ሰው ታማኝ ማለት ነው እና ይህንን ደግሞ አልወደዱም እነሱ ይሄ ተመምጣቱ አለው። ቀለበት ካደረገላት ማጊስት አይታችኋል። እኔ ቀለበት አድርጎላት በማጊስቱ አብረው ሆነ ቦታ ላ አየቻቸው ውይ ተመስገን እውነትም ያሉና የሄደች አንድ ሆኑ እንዲህ ምናምን ብዬ ተደስቼው ሁሉ እንደዚያ ስትል የነበረው ለካ ውሸትክ ነው እንዴ እውነት ውሸትክ ነው ብስማ እንደዚያ ስትሆን የነበረው እንደዚያ እንከብካቤ ከወዲያ ከወዲህ ስትልላት የነበረው ለካ ውሸት ነው አይደል ነው እንደዚያ ይሆንከው በጣም የምትገርም ዕለት ትናንትና ደግሞ ምን አለ መሰላችሁ የታቅሽ አለሁ አላት። የታቅሽ አለሁ እኮ አለ። በአንተ ምክንያቱን የታመንኩ ስትለው የታቅሽ አለሁ አላለም። በጣም ነው የተገረምኩብህ በእውነቱ የምሬ ነው የምልህ። እንደዚህ የምታደርጉ ሰዎች በቃ አትቅረቡ። በእውነት ለመናገር ሲጀመር ይሄድሽ ለሄሉ አይሆንም። እውነቱን ስነግራችሁ አይሆናትም። አንደኛ ነገር ለሄዱ የሚሆናት ሰው በቃ የሆነ እንትን ያለ የሆነ ራሱን አወቅ በቃ ትንሽ ቢያንስ ከሀያ አራት ከሀያ አምስት ከሀያ ስድስት ሀያ ሰባት ሀያ ስምንት አመት እንደዚህ የሆነ ሰው ነው ለሄኑ መሆን ያለበት። እውነቴን ነው የምነግራችሁ። ይሄ ነገ ማብሯት ቢሆን አይሆናትም ውዶችዬ። እና በጊዜ ብትላቀቅ ባይነኝ እንደኔ። እናንተ እስቲ ደግሞ ሀሳባችሁን ስጡ። በቃ እንዲያው እግዚአብሔር ብሎ አምላኬ ፈቅዶ ምነው እንዲያልክ እና ሄሉ በተጋቡ ባይነኝ እንደኔ እንደኔ እንዲያልክ። የበሰለም ነው ጥሩም ነው ይሆናታል። እውነት ለመናገር ይሄ ይሄ ይሄ ይቅርባት፣ እኔ ይቅርባት ባይነኝ። ይቅርታ አድርጉልኝ ይሄንን ስል እኔ ይሄ ልጅ ይቅርባት ነው የምለው አሁንም ቢሆን ይቅርባት። ነገም የበለጠ ልቧን እንትን ይለዋል። ይሄ ልጅ ይቅርባት። ነገ ፌመስ ሲሆን ታዋቂ ሲሆን ጥሏት ላሽ የሚል ልጅ ነው ይሄ ልጅ። ሲጀምር ማለት ነው ሲጀመር ዝም ብሎ ብቻ ነው ባፉ የኔ ቆንጆ፣ የኔ ውድ፣ ከአንቺ ሌላ ደሞ ምን አለ ሽማግል የለለክ ነው ከእንደዚህ አይነት ለብላቢ ከንፈኑ ማርቀብቶ ለተሚሉ ወንድ ይጠብቃችሁ። የእውነት ነው የምላችሁ ማለት ነው። ይህ ሲጀመር ይሄ ልጅ ልክ እንደ እንደ ልኡል እኔ ፈርቼው ነበር። እውነት ስነግራችሁ አይ ነው ያልኩት፣ አይ ነው ያልኩት። በቃ ይሄ ልጅ እንደማይሆናት አውቄ ነበር። የምሬ ነው የምላችሁ እንደማይሆናት ማለት ነው እና ሄዱ አንቺ ልባም ሴት ነሽ። እውነት ምርጥ ሴት ነሽ፣ የእውነት ነው የምልህ። አንተ ግን ማለት ነው በዚች ምድር ስንት ዓመት እንደምትኖር እራሱ አታውቅም። አይገርምህም? ዋጋ ያስከፍልሃል። ነገ ዋጋ ትከፍልበታለህ። አንተም በተራት ታለሳለህ። እመነኝ፣ ዋጋ ትከፍልበታለህ። እሷን ዛሬ እንደዚህ አስለቅሰህ እንዲታመመች አንተም ደግሞ ነገ ዋጋ ትከፍልበታለህ። ይዘገያል እንጂ አይቀርንህም። አንተም እመነኝ ማለት ነው። እሷ የለመደችው ነው መገፋት፣ ችግር የለውም። የለመደችው ነው አዲሱ አይደለም። ሁሉም እየሰበራት እንደሚሄድ ታውቀዋለች። ግድ የለም ነገ ግን አንተ ታገኛለህ። እጅህን ጠብቅ። የእጅህን ጠንቀቀት ታገኛታለህ። አይደል አይገርምህም? ጠንቀቀት ታገኛታለህ ነገ የእጅህን ማለት ነው። እኔ እንጃ እውነት፣ እኔ እንጃ፣ እኔ እንጃ። ወዶችዬ ፈጣሪ ሁሉን ነገር ባርኮ ይስጣችሁ። እውነቴን ነው ምላችሁ መልክ አይደለም ለሰው ልጅ ፈጣሪ እንደው ለእናንተ ይሄ ይሆናል ነገ ይሄ እናንተ ይሆናል የሚለውን ሰው ፈጣሪ ብርካርቦ ብቻ ይስጣችሁ። ይሄንን ነው የምመርቃችሁ። ሌላውን ነገር ተውት። እውነት አሁን ላይ እኔ እንጃ ምን እንደምል አላውቅም። አሁን ላይ አሁን ላይ እኔ ምን እንደምል ራሱ የማውቀው ነገር የለም። ባየሁት ነገር እኔ እውነት ስለሄዱ በጣም ተደስቼ ነበርና፣ ግን በጣም ላመሰግነህ የምገባው ልቁል የምትባለው ወንድሜ እውነት እንዴ ስምህ የተረጋጋህ ምርጥ ሄሉን ለማረጋጋት ሄሉን ለማጽናናት የተነሳህ ጀግና ነህና፣ እውነት ትለያለህ። በእውነት እዚህ አጋጣሚ በጣም የምትለይ ልጅ ነህ። አጋጣሚ እውነት ለመናገርና የእውነት በጣም የተለየ ልጅ ነው፣ እውነት ለመናገር ምርጥ ልጅ በቃ ሄሉ የናይዞች ለማለት ለማረጋጋት ተጎኗ ለመሆን ያለው ነገር በቃ ተጀምሮ እስከሚጨረስ ይሄ ልጅ እንደማይሆናት ነበር ሲነግራት የነበረውና ግን ያኔ ሁሉም ሰው ምን ሆኖ ነው፣ ምን ሆኖ ነው፣ እሱ ለእሱ አስቧት ነው እንደ ምናምን እያሉት ነበር። እሱ ግን ከጀርባ የሚያውቀው ነገር ስላለ ነበር ይህንን ያለው። ብቻ እኔ እንጃ፣ በአሁኑ ሰዓት ማነው ጤነኛ? ማነው እውነት ጥሩ ልብ ያለው አይዶን። ነው ፈጣሪ ብቻ መርቆ ይስጥላለሁ። እወዳችኋለሁ። እኔ ወዶች እያመሰግናለሁ፣ ለምሰጡኝ ነገር ሁሉ አመሰግናለሁ። ባይ ባይ።